ያወጣችሁ በዚህ ክፍል ቪዲዮዋችን እንግዲህ ከክፍል 13 የቀጠለ ማለት ነው። ኢንትራንስ ኤግዛም ላይ ሁሌም የሚጠየቁ ዋና ዋና ሴሌክትድ የሆኑ ጥያቄዎች እንሰራለን ማለት ነው። እነዚህ አምስት ጥያቄዎች ከነ ማብራሪያቸው መርሶቻችን ለመስራት እንሞክራለን ማለት ነው። ጥያቄ ቁጥር አንድ ዌን ዊ ከም ኢን ደ ሞርኒንግ ዊ ፋውንድ ደ ዊንዶው ዳሽ፣ ኤ ብሮክ፣ ቢ ብሬኪንግ፣ ሲ ብሮክን፣ ዲ ብሬክ ይላል። አሁን ትክክለኛ መልሱ እዚህ ጋር ብሮክን ነው። ዋይ ዊ ፋውንድ ዘ ዊንዶው ኦር ዊ ፋውንድ ሳምሲንግ ደን በሚለው ግራማቲካል ስትራክቸራችን ነው ማለት ነው። ዊ ፋውንድ ዘ ዊንዶው ብሮክን ኦሬዲ ሆኖ አገኘሁት ወይም ደግሞ ሀፕን ሆኖ አገኘሁት ተሰርቶ ወይም ተደርጎ አገኘሁት ብለን ለመግለጽ ስንፈልግ

ድርጊቱ የሚከናወንበትን ሰዓት አመላካች ነው። ባይ ዚስ ታይም ኔክስት ይር ማይ ያንግር ብራዳር ዊል ሃቭ ሌፍት ኢዘ ቤስት አንሰር። ለምን ፊውቸር ፐርፌክት ስለሆነና ባይ ዚስ ታይም ኔክስት ይር የሚለው የፊውቸር ፐርፌክት ሲግናል ወርድ ወይም አመላካች ስለሆነ ማለት ነው። ሶስተኛ ጥያቄ፣ ዳሽ ዘ ቲቸር ዲሳይድ ቱ ካንስል ቱዴይስ ክላስ። ኤ ኦልዞ ሶ ሜኒ ስቱደንት አብሰንት፣ ቢ ሲን ሶ ሜኒ ስቱደንት አር አብሰንት፣ ሲ ላይክ ሶ ሜኒ ስቱደንት አብሰንት፣ ዲ ሶ ሜኒ ስቱደንት አብሰንት። አሁን እዚህ ጋር መምህሩ ክላሱን ካንስል ለማድረግ ያሰበበት ወይም የወሰነበት ምክንያት ብዙ ተማሪዎች አለ መገኘታቸው ነው። ስለዚህ እነዚህ ሁለት አረፍተ ነገሮች የምክንያትና የውጤት ሪሌሽንሽፕ አላቸው ማለት ነው። ስለዚህ ምክንያት የሚገልጸው ከዚህ ውስጥ ቢ ነው። ሲንስ ሶ ሜኒ ስቱደንትስ አብሰንት የሚለው ለምን? እዚህ ጋር ሲንስ ቢኮዝ በሚለው ስለምንጠቀምበት ለዛ አገልጋሉ ስለሚውል ማለት ነው። ስለዚህ ቢ ትክክለኛ መልስ ይሆናል ማለት ነው። አራተኛ አይ ሌፍት ዊዝ ቬሪ ዳሽ ፔሸንት አይ ዎንት ቶለሬት ዩ ኤኒ ሞር። ከዚህ በኋላ አንተን ልታገሰ አልችልም። ይሄ ማለት ትዕግስቴ አልቋል ማለት ነው። ስለዚህ እዚህ ጋ የተሰጠን ስም ፔሸንስ ነው። ምን ያህል ፔሸንስ የሚለው በኳንቲፋየሮቹ እናወላድራለን የትኛው ትክክለኛ ፔሽንስን ሊገልጽ እንደሚችል ኤ ፊው ቢ ለስ ሲ ሊትል ዲ ማች እዚ ጋ ለሚቆጠሩ ነገሮች የምንጠቀማቸው ኳንቲፋየሮች አሉ እንዲሁም ለማይቆጠሩ ነገሮች ፔሽንስ እዚ ጋ አይቆጠርም ስለዚህ የምናየው እዚ ጋ ሊትል የሚለው ይሆናል ሊትል እና መች መችም በጣም ብዙ ለማለት ነው ግን እዚ ጋ ከጥያቄው ጋር አያስኬድም ለምን ትዕግስቱ ስላለቀ ሲ ሊትል በጣም ጥቂት ወይም ኦልሞስት ኖ ማለት ነው። ሊትል ማለት ከኤ ሊትል ያነሰ ነው በመጠን። ስለዚህ ትክክለኛውን መልስ ሲ ይሆናል ማለት ነው። አምስተኛ ዳሽ ዩ ሃፍ ቱ ወር ዚስ ኤቭኒንግ ኤ መስት፣ ዲ ቢ ሻል፣ ሲ ዱ፣ ዲ ዲድ። እዚህ ጋር በጥያቄ ፎርም ከሀፍቱ ጋር የምንጠቀመው ዱ ነው። ስለዚህ ትክክለኛውን መልስ ዱዩ ይሆናል። ዱዩ ሃፍ ቱ ወርክ ዚስ ኤቭኒንግ ምሽቱን እየሰራህ መቆየት ይጠበቅብሃል ማለት ነው፣ ወይም ግድ ይልሃል ማለት ነው ብለን ለመጠየቅ ስንፈልግ የምንጠቀመው ነው ማለት ነው። እዚህ ጋር ሃፍ ቱ ስላለ እንደገና መስት መጠቀም ስለማንችል ኦብሊጌሽን ነው ዱ እንጠቀማለን ማለት ነው፣ ቢኮዝ ኢት ኢዝ ኩዌስችን። ታንኪዩ።